ዛሬ ፈተና አለ እኮ ወደ ትምህርት አትገባም እንዴ? ምን ዛሬ ፈተና አለ እንዴ? በቃ አላጠናሁም። እንከን ተሰራለህ። ይቅርታ፣ እኔ አላስቆርጂህም። ለምን አባህ ነው የማታስቆርጂኝ? ስለማይጠቅም ነው። የሚጠቅመኝና የማይጠቅመኝ አንተ ነግረኝ? ኤው አላስቆርጂም። እንትን እንደ ቁንጫ እንድች አድርጌ ነው አንስቼ የማፈርጥህ። በቃ አስቆርጂሀለሁ። እሺ ተማሪዎች ሁላችሁም የፈተና ወረቀት ከደረሳችሁ፣ ሁለት ተማሪዎች ይቀሩኛል። ሁለቱም ከመቶ መቶ ደፍነዋል። ስለዚህ እነዚህ ሁለት ተማሪዎች የመለያ ጥያቄ እጠይቃለሁ። እስኪ አቸሎም አንዴ ወደዚህና። እሺ አቸሎም፣ ዶሮን ሲያታልሏት ዳሽ ሃ በስናይፐር ጣሏት ለ ውሃ ሙቀው ለገላሽ ነው አሏት ሐመር ውሃ በሬ ነቃባቸው መልስ የለም ለውሃ ሙቀው ነው አሏት እስቲ ቾምቤ የኤች አይቪ ኤድስ መተላለፊያ መንገዶችን ንገሪ በቴሌቪዥንና በሬዲዮ አባዬ በረሮ ይበላል እንዴ? ኡፍ፣ ሁለተኛ እንደዚያ ነው ወሬ። ምግብ እየበላን እንዳታወራ አላልኩም ነበር? እሺ በቃ ተው። አባዬ በልጂ። አሁን ጠይቀኝ። ምንድን ነበር ጥያቄ? አይ አባዬ ተ በቃ፣ ቅድም እኮ የምበላው ምግብ ውስጥ በረሮ አይቼ ነው። አሁንማ በልተዋል እ እማዬ አቤት ልጄ። ትምህርት ቤት እኮ ወላጅ አምጣ ተብያለሁ። አትሄጂልኝም? ለአባትህ ንገረው፣ እሱ ይሄድልህ። እሱን እኮ ባለፈው ሞቶ ነው ብዬ አስፈቅጄበታለሁ። እሺ በቃ ለእህትህ ንገራት። እሷንም እኮ ወልዳለች ብዬ አስፈቅጄባታለሁ። እንዴ! እሺ ወንድምህንስ? እሱን ደግሞ ዘምቷል ብዬ አስፈቅጄበታለሁ። ታዲያ እኔን እስካሁን እንዴት ምንም ውስጥ አላስገባኸኝም? ያው ለክፉ ቀን አስቀምጨሽ እኮ ነው። እሺ ተማሪዎች ራሴን ላስተዋውቃችሁ። እኔ አዲሱ የሳይንስ መምህራችሁ ነኝ እና በዛሬው ክፍለ ጊዜያችን ሁላችንም እንተዋወቃለን እና ወደዚህ እየወጣችሁ ሁላችሁም ራሳችሁን ታስተዋውቁኛላችሁ እሺ ከዛ ጥግ እንጀምራለን እስቲ አንተ ናውና ራስክን አስተዋውቀን እኔ ሳንቾ እባላለሁ ቲቸር እሺ ሳንቾ እስቲ ወደፊት ምን መሆን ትፈልጋለህ ወደፊት ሚሊዮነር ሆኜ አለምን ዞሬ በጣም ቆንጆ ሚስት አግብቼ የፈለገችውን አድርጌ ቪላ ውስጥ እየኖረች የፈለገችበት ቦታ በራሷ አውሮፕላን እየተጓጓዘች፣ በቃ በአጠቃላይ ሚስቴን ማስደሰት ነው የምፈልገው። እሺ ሳንቾ፣ እናመሰግናለን። ጥሩ እቅድ ነው፣ እንደምታሳካውም ደግሞ ተስፋ አረጋለሁ። እተማመንብሃለሁ። እሺ ቀጣይ ተማሪ ደግሞ ከሳንቾ ጀርባ ያለሽው፣ እኔና እንደ ሳንቾ ራስሽን አስተዋውቂልን። እኔ ደግሞ ጫልቱ እባላለሁ። እሺ ጫልቱ፣ እስቲ አንቺስ ምን መሆን የምፈልጊ ወደፊት? የሳንቾ ሚስት። ተማሪዎች ዛሬ የምንማሩ ስለ ሰው ልጅ ዝግመተ ለውጥ ነው። እናም የሰው ልጅ የመጣው ከዝንጀሮ ነው። ቲቸር፣ እዚህ ጋ አንድ ጥያቄ አለኝ። ጠይቀኝ። ምንድን ነው እሱ? ይቅርታ ቲቸር፣ ግን ዝንጀሮች ጭራ አላቸው፣ እኛ ግን የለንም። ለምንድን ነው የሴቶችን ባላውቅም የወንዶች ግን ወደፊት ዞሮ ነው ውዴ። ምሳሌ አቅርብለ እንዴ? አዎ ይቅረብ ውዴ። እሺ በቃ ወጡን ሰርቻለሁ፣ እንጀራውን ከሸምሱ ገዝቼ እመጣለሁ። ባለፈው የገዛው ጤፍ ኩሽና ውስጥ አለልሽ እኮ ለምንበሱ አጋግሪ። ይቅርታ ውዴ፣ እንጀራ እኮ መጋገር አልችልም። እና ሁለት ጎረምሳ ቤት ውስጥ ምን እንሰራለን ታዲያ? ቶሎቤ በፍጥነት አይኔ እንዳያይሽ ከዚህ ቤት ውጭልኝ? እሺ ምልርዳ ዶክተር፣ ትከሻዬን ስነካው እያመመኝ ነው። ስትነካው ነው የሚያመህ? አዎ ዶክተር። ታዲያ ለምን ትነካው? አለ ውድ ደንበኛችን ምን መጠጣት ይፈልጋሉ ጭማቂ፣ ሻይ ወይስ ቡና? እስቲ ሻይ አድርግልኝ። ምን አይነት ሻይ ይሁንልህ፣ በቅመም በለውዝ ወይስ በሎሚ? በቅመም አድርገው፣ ካልሆነ ደግሞ ወተት አምጣልኝ። ወተቱ የምን ይሁንልህ? የላም አድርገው። በስኳር ወይስ ያለ ስኳር? እ በስኳር አድርገው እንጂ ስኳሩ የምን ይሁን? የሀገር ውስጥ ወይስ የውጭ? በቃ ሁሉም የሚቀርብኝ አንድ ብቻ። ዋብ ቻስተኝ አምቧ ወይስ የታሸገ? በቃ የታሸገ የታሸገ አድርግልኝ። ምንድን ነው በብርጭቆ ይሁን እና እንግዲህ አባባል ሊታመጣው ነበር ነው። እሺ በብርጭቆ አምጣል። ከፍሪጁ ወይስ ከውጭ? ፈጣሪ ሆይ፣ በቃ ከፍርጅ አድርገው። ምንድነው አሁን የገባ ወይስ የቆየ? ኡፍ! አንተ ሰውዬ ግን ምነው የምትለኝ? አንተ ቅድም እኮ ጓደኛህ ብቻውን ሲያወራ ያየሁት ምን ሆኖ ነው ግን እባክህ? አግብቶ ነው እንዴ? ደግሞ መቼ ነው ያገባው እኔ ሳልሰማ? እባክህ ሰኞ ተዋወቁ ማክሰኞ እንጋባለች፣ ሮብ ተጋቡ። ሀሙስ አንቺ ትብስ አንተ ትብስ ተባባሉ። አርብ ደግሞ አንቺ ብስብስ አንተ ብስብስ ተባባሉ። ከዛ ቅዳሜ ሰክሮ ሲመጣ በሰደበችው ስድብ በንዴት አሳበደችው። እሁድ ደግሞ ያው አማኑኤል ገባ። አንተ የታባ ነበርክ እስካሁን? መጠጥ እየጠጣው ነበር። ጭራሽ ሰክረህ ነው የመጣኸው ና አሁን እዚህ ጋር ተቀመጥ ከመች ጀምሮ ነው ግን እንደዚህ የተበላሸው ጭራሽ እየጠጣ መምጣት ጀመርክ ባካ ያውን ዝም ብለህ ወሬውን ተወውና አንድ ጥያቄ ልጠይቅህ ምንድን ነው ጫልቱ ከበደና ዓለም ወያው ከበደ እህትና ወንድም ከሆኑ እና ምን ይሁን አሊ ቢራና መታ ቢራ ወንድማማቾች ናቸው እህትማማቾች እሺ፣ ተማሪዎች እንደምን ዋላችሁ? በዛሬው ክፍለ ጊዜ የምንማረውን ትምህርት ከመጀመራችን በፊት በባለፈው ክፍለ ጊዜ የተማርነውን እንከለሳለን። በባለፈው ክፍለ ጊዜ እንግዲህ ስለ ሶስቱ ቱ የኒውተን ስለ ተምረን ነበር አይደለ? ሶስቱን የኒውተን ስለዎች አይተናል። እስቲ እነሱ ማን ማን ናቸው? እስቲ የሚያስታውሰኝ ሳንቾ፣ እስቲ አንተ ንገረኝ። ባትሪሎ ቦሎ እና ቶሎ ናቸዋት። አትቸር ምን! አንተ ደደብ! ሁለተኛ እዚህ ክላስ እንዳለ በእኔ ክፍሌ ጊዜም ጭራሽ እንዳገባ ጓደኛዬ እኔ ሰሞኑን ቤት ስለሆነ ሙለው አንዳንድ አንድ መጽሐፎችን ላነብ ነውና፣ እስቲ አንተ አንብበው ያስለቀሰ መጽሐፍ ምንድን ነው? እስቲ ንገረኝ፣ እኔም ላንብበው። ታዲያ እኮ ቀላል ነው። ለምን ማትስና ፊዚክስ መጽሐፍን አታነባቸውም? ለጉድ ነው የሚያስለቅሱት። እሺ ተከሳሽ፣ በስልክ ስርቆት ወንጀል ተከሰህ ነው የመጣውና የክሱ ቻርጅ ደርሶሃል። እረ፣ ክቡር ፍርድ ቤት እኔ ስልኩን ብቻ ነው የወሰድኩት ቻርጀሩ አልደረሰኝም። ጓደኛዬ፣ እስቲ አንድ ነገር ልጠይቅህ ጠይቀኝ ምን ችግር አለው። ህይወት ላንተ ምንድነው? እስቲ ለኔ ህይወት መኖሬ ድካም፣ ልፋት፣ ስኬት ነው። እስቲ ላንተ ህይወት ምንድነው? ለኔ ደግሞ የጓደኛ ሚስት ናት ህይወት። እንኳን ለፋሲካ በዓል በሰላምና በጤና ደረሳችሁ። ዛሬም እንደተለመደው አራዲስ የኮጆ ቀልዶችን ይዘንላችሁ መጥተናል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ያደርጉት፣ እንደዚሁም ይሄንን ቪዲዮ ቀልል አድርጋችሁ ላይክ በማድረግ ጀምሩ ወደ ቪዲዮ። መልካም በዓል አ በዓል ደረሰ። በቃ እድሜ ለአቤ ገንዘብ። ዛሬ ከአቤ ኪስ የአውላ ገንዘብ ሰርቄ ለአውደ ዓመት የሚያስፈልጉኝን ነገሮች ገዛዝቼ ጨርሻለሁ። ሀሀ አሁን የቀረኝ ነገ ቁጭ ብዬ ይህን ጮማና ዶሮ ከቺጓጋ ማጣጣም ብቻ ነው። ኮጆ ለበዓል የገዛው ዶሮ ሊያመልጥ ስለሆነ ያዝልኝ እምቢ ካልክ ግን የአቤም ብር እንደሰረክ እናገራለሁ ደግሞ በአጋጣሚ የኔ ዶሮ ከጎረቤቴ ዶሮ ጋር ስለሚመሳሰል እንዳትሸወድ አሁኑን ያዘው አቤም ብር ስሰርቀው አይተዋል ማለት ነው ማዘር ምንም ችግር የለውም ዶሮ ሳያመልጥ ቀስ ብዬ ይዘዋለሁ እርሷ አይጨነቁ አሁኑኑ እግሩን እዢ አንጠልጥዬ ዶሮውን አመጣዋለሁ ቲሽ ይህን ዶሮ መያዝ አልቻልኩም። ደግሞ ወደዛ አይደል እንዴ ሮጠው፣ ከመቼው እዚህ ጣሪያ ላይ ወጣ። ሌላ ዶሮ ይሆን እንዴ? አይ አይደለም። በእርግጠኝነት ያሮጊቷ ዶሮ ነው። በአሁኑማ አያመልጠኝም። ኮጆ የኔ ዶሮ ስለተገኘ ደስ ብሎኛል ግን አንተ የኔን ዶሮ እይዛለሁ ብለህ የጎረቤቴን ዶሮ ይዘህ ከጣሪያ ላይ ወድቀህ የጎረቤቴን ዶሮ ገደልከው። ኮጆ አሁን ዶሮይን ይዘህ ወደ ቤት ካልመጣ ግን ከአቤ ብር እንደሰረክ ለአቤ እናገራለሁ። ምርጫው ያንተ ነው። ኮጆ ሰዎች ተረጋጉ ተረጋጉ በባህል መጣላት የለብንም ግን ተረዱኝ። አንድ እድል ስጡኝ። ይህን ቀልቃላ ዶሮ ለአሮጌቷ አልስጥና የእናንተን ዶሮ እስከማታ እንዴትም ብያመጣላችኋለሁ። ኮጆ ዶሮ የኔ ነው። አሁኑኑ ከዚህ ጥፋ የማትረባ

ኧረ አንተ ልጅ ፌስቡክና ዩቲዩብ አጠቃቀም ልክ ይኑረው። ምነው አባዬ፣ ሁል ጊዜ ኦንላይን መሆን ችግር አለው እንዴ? አዎ ምክንያቱም አሁን እኮ አንተ ዩቲዩብና ፌስቡክ እኮ እየተጠቀምክ የሀገራችንን ባህልና ወግ እኮ በጣም ረስተሃል። ኧረ አባዬ ምን ሆናል? እኔ እኮ ሁል ጊዜ ኦንላይን ላይ እኮ ብሆንም የሀገራችንን ባህልና ወግ በፍጹም አልረሳውም። እሺ ልጄ፣ የሀገራችንን ባህል ካረሳህ፣ እስቲ በግ እንዴት እንደሚታረድ ከመጀመሪያው ጀምሮ እስከ መጨረሻው ንገረኝ። እሺ አባዬ፣ መጀመሪያ ላይ ወደ ገበያ ትሄድና በግ ሰርች ታደርጋለህ። እሺ ልጅ፣ ወደ ገበያ ሄደህ በግ ትፈልጋለ ማለት ነው። አዎ አባዬ። ከዛ በጉን ይዘመተህ ወደ መሬት ዳውሎድ ታደርገዋለህ። እሺ ልጅ፣ በጉን ወደ መሬት ትጥሏለ ማለት ነው። ከዛ የበጉን አንገት ሾርት ከታደርገውና ቆዳውን ደግሞ ሪሙቭ ታደርገዋለህ። በጉን ከባረከው በኋላ ቆዳውን ትገፋዋለህ ማለት ነው። አዎ። ከዛ ሆዱን ኦፕን ታደርገውና ውስጥ ያሉትን አፕሊኬሽኖች ታወጣቸዋለህ። ወይ፣ የዘንድሮ ልጆች ጉድ እኮ ነው። እሺ ቀጥል። ከዛ ሆዱ ላይ ያወጣቸውን አፕሊኬሽኖች ወደ ፎልደር ታስቀምጣቸዋለህ። እሺ፣ ልጄ ስጋውን ወደ ሳህን ላይ ታስቀምጠዋለህ ማለት ነው? አዎ። በመጨረሻም ላይክ ያረንግራቸውን የስጋ አይነቶች ወደ እሁዳችን መፖሰት ብቻ ነው። ጓደኛዬ ምንድን ነው? ቅድም እኮ አባትህ እኮ እየፈለገ ነበር። ደሞ ምንም ያክል በግ እኮ እንደገዛ ምናልክ። መቼስ እየቀለድክ መሆን አለበት። አባቴ መቼስ በዚህ በኑሮ ውድነት በግ ሊገዛ አይችልም። ባከ እየቀለድኩ አይደለም የእውነቴን ነው። ደሞ እኮ ከአባቴ ጋር እኮ ሲያወራ እንደሰማው ከሆነ በጉ በጣም ትልቅ ስለሆነ በውድ ዋጋ ነው የገዛው መቼ ስ አባዬ በዚህ በኑሮ ውድነት በግ ገዛው? የቤታችንን ካርታ ይዞ መሆን አለበት እንዴ፣ ጓደኛዬ የት ሄደ ነው? ይኸው እንደምታየኝ በሀያ ሺህ ብር ይህንን የመሰለ በግ ይዤ እየመጣው ነው። እንዴ፣ ጓደኛዬ ምን ሆናል? ይሄ በግኮ በጣም ትንሽዬ እኮ ነው። ዶሮ እኮ ነው የሚያክለው። እንዴት በሃያ ሺ ብር ትገዛለህ? ያም ሀል እንዴ ባክተኝ፣ መጀመሪያም ተሸውጃለሁ። ይቺን ዶሮ የምታክል በግማ በሃያ ሺ ብር መግዛት አልነበረብኝም። አንተ ደግሞ እኮ ሌላ ጊዜ በግኮ ስገዛ በጣም አሪፍ በግ ነበር እኮ የምገዛው። ዛሬ እንዴት እንደተሸወድክ አላውቅም። ግን ለመሆኑ ሻጮቹ ግን ምን ብለው ሸውደው ነው? ባክ መጀመሪያ ላይ ይህንን የያዝኩት ዶሮ የሚያክለውን በግ በ አምስት ሺህ ብር ልግዛችሁ ስላቸው አይ የበጉ ማነሳት በጉኮ ዘይት ነው የሚሸነው ሲሉኝ አልቻልኩም በቃ ወዲያው ነው የገዛቸው አብሮ ከገበያ እየመጣ ነው አዎ በገዝቼ እየመጣው ነው ታዲያ በጉን ስንገዛው ይህንን የመሰለ በግ እኮ በ11000 ብር እኮ ነው የገዛሁት። በጉን በ11000 ገዛው? ያማል እንዴ! 2000 ብር ጨምረህበት አህያ አገዛም ነበር። እኔ አንተም ቢያደርገኝ ኑሮ እንደዛ ነበር ማረገው። ያው የሚጣፍጥን አንተ ታውቃለህ። እንዴ ምን ሆነሃል ዛሬ ደግሞ የተናደድክ ትመስላለህ አዎ እባክህ በጣም ነው የተናደድኩት ዛሬ እኮቱ አንድ ቲም እኮ ነው ያስበላኝ ምን አንድ ቲም አይ ይሄን ቤቲንግ በቃ ተው ብትባል አልሰማም አልክ አይደል ይቅረብ ይሄ ቁማር እኮ አይጠቅምም እባክህ ተውኝ አንድ ቲም እኮ ነው ዛሬ የሚያስበላኝ የማየውን ነገር እኮ የተፈጠረው አንተ ልጅ ግን በቃ በጣም ቁማርተኛ ሆናል ማለት ነው። ይሄ ቁማር እኮ አይጠቅምም፣ ተው ይቅርብ። ቁማር አይጠቅምም እንደሚጠቅመኝ እና እንደማይጠቅመኝ ናንዱም በ በመቶ ብር እንመድብ። ሰላም ሸምሱ ጉራጌው፣ ስራ እንዴት ነው? ስራ በጣም ጥሩ ነው። ግን አንተ አላወቅኩ። ማነ ያው ሸምሱ፣ እኔ ከአንድ የፖለቲካ ፓርቲ የመጣው ሰው ነኝ፣ እና እዚህ የቃል ገዛ ሳይሆን ጥያቄ ልጠይቅን የመጣሁት። እሺ፣ ይቻላል። ምንድን ነው ጥያቄ? ጠይቀኝ። እሺ፣ ጠይቃለሁ። አማራ ኦሮሞና ትግሬ ለአንተ ምንድን ናቸው? ደንበኞቼ አንተ የምሰመው ነገር ምንድነው? እንዴ ሚስቴን አፋቱኝ፣ አፋቶኝ እንዳላልክ አሁን መልሰ ታገባት አለ። አይ አንተ ይገርማል። በዛን ጊዜ እኮ ከሚስቴ ጋር እኮ የሌለ ተጣልቼ እሷን ለመፋታት ያደረኩ ነገር የለም፣ ግን አሁን ግን መልሼ ያገባዋት። እኔን እኮ የገረመኝ ነገር እኮ እናንተ በጣም ስትጣሉ ነበር እማውቃችሁ፣ እና ከሚስት ጋር ለመፋታት ራሱ ቀበሌ በጣም ብዙ ጊዜ ስትሄድ ነበር፣ ግን እንዴ መልሳችሁ ልትጋቡ ቻላችሁ? አያ አንተ ከተጣሏት ሚስቴ ጋር ኮ እንዲመልሽ እንደተጋቦት አቃለ፣ መጀመሪያ ላይ ለመፋታት ከሚስቴ ጋር ወደ ቀበሌ እኮ ከዛ ቀበሌ የዛሬ ሳምንትኑ የዛሬ ወርኑ እያሉ ሲያጉላሉን በቃ የሌለ ለሰለቸንና መለሰን ተጋባን። አንተ ምንድን ነው የምሰማው ነገር? እዛ አታች ሰፈር ያለው ወፍራሙ ልጅ አረፈ የሚባለው እውነት ነው? አዎ ባክስ የሱን ነገር አታንሳብኝ። ወይ ጉድ! በጣም ይገርማል። ግን ለመሆኑ ቀብሩ ግመች ነው ወይ? ቀብር ባክ ልጁ በጣም ወፍራም ከመሆኑ የተነሳ የሬሳ ሳጥን ራሱ ሊገኝነት አልቻለም። የትም ቦታ ፈለግን ፈለግን አጥተናል። አሁን ራሱ በምን እንደምንቀብረው ግራ ገብቶናል። ለማንኛውም አይዟችሁ፣ በቃ ግራ ትጋቡ። እኔ ጋር ምርጥ መላ አለ። አረ እባክህ እስቲ በምን ይቀበር እስቲ መለውል ንገረን። ያው ልጁ በጣም ከሞፈሩ የተነሳ እንግዲህ የሬሳ ሳጥን ስራ አልበቃው፣ በታንከር ቀበሩት። እንዴ እንዴ ይሄ ልጅ አማኑኤል ሆስፒታል፣ አቋ እንዴ መቼ ተለቆ ነው? ሰላም ወንድሜ እንዴት ነህ? አስታወስከኝ? እንዴ የጠፋ ሰው ደህና ና። እንዴ ነው አንተም ተሽሎ ተለቀክ? እንዴ ከአማኑኤል ሆስፒታል? አዎ፣ አሁንማ እኮ ከእብደቴ ኮ ነጻ ሆንኩ። አሁን ጤነኛ ሰው ነኝ። አንተስ? እኔም ያው እግዚአብሔር ይመስገን ደህና ነኝ አሁን ታዲያ እዚህ ባህር ላይ ምን እያረክ ነው ባክ? እኔማ እዚህ ባህር ላይ አምስት ማዳበሪያ ስኳር ነስንሼበት ነስንሸበት። ከዛም ውሃውን ስቀምሰው ምንም አልጣፍጣለኝ። አንተ ደግሞ ፋራ ነህ እንዴ? ምን ሆነሃል? ውሃው እኮ እንዲጣፍጥህ ባህሩ ላይ የጨመርከውን ስኳር እኮ ማማሰል አለብህ? አባዬ ዛሬ በጣም ደስ ብሎኛል። ምን ነው? ምን ተገኘ ልጄ? ትላንትና እኮ በህልሜ ልብስ እኮ ስገዛልኝ እኮ አየው። አይ ልጄ ጸባይህን ደግሞ በደንብ ካሳመርክ ዛሬ ደግሞ በህልሜ ጫማ ስገዛልህም ታያለህ። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በሌላ ቪዲዮ እስከመንገራን ድረስ ፒስ ይመቻችሁ።